የአዲስ አበባ ከተማ አስተዳደር አስራ ስምንት ሄክታር መሬት ለሊዝ ጨረታ ሊያቀርብ መሆኑ ተሰምቷል። በዝርዝር የምናሰማችሁ ይሆናል። ታላቅ የዋጋ ቅናሽ የሚል ማስታወቂያ የሚለጥፉ በትክክል ቅናሽ ስለመደረጉ የሚያመለክት መረጃ ያላቀረቡ ነጋዴዎች ላይ እርምጃ ተወስዷል ተብሏል። ይህንን መረጃ እንነግራችኋለን። የአዲስ አበባ ከተማ አስተዳደር ጤና ቢሮ በስሩ ባሉ ሆስፒታሎች ጠቅላላ ሐኪሞችና አወዳድሮ በውስጥ ዝውውር ለማሰራት ይፈልጋል። መስፈርቱ ምንድን ነው? የት ነው ማመልከት የሚቻለው? ለምትሉን በዝርዝር የምንነግራችሁ ይሆናል። አብራችሁን እንድትቆዩ እየጠየቅን ቻናላችንን ቅንነት ሰብስክራይብ በማድረግ ቤተሰብ ይሁን እያልን ወደ መረጃው አለፍን። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸው 427 ቦታዎችን ለሊዝ ጨረታ ሊያቀርብ መሆኑ ተነግሯል። በመዲናይቱ ዘጠኝ ክፍለ ከተሞች የሚገኙ እነዚህ ቦታዎች ለመኖሪያና ለንግድ አገልግሎት የሚውሉ መሆናቸውም ተገልጿል። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክቶሬት አቶ ሀብታሙ ተስፋዬ ለኢትዮጵያ ኢንሳይደር እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች ናቸውም ተብሏል። በአሁኑ ዙር ጨረታ በቦሌና በልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንዳልተካተቱም ተነግሯል። ለጨረታ የሚቀርቡ ቦታዎች ዝርዝር አዲስ ልሳን ጋዜጣ ማግኘት እንደሚቻል የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በዛሬው ዕለት ባወጣው መግለጫ አስታውቋል። ይህን ተከትሎ የጨረታ ሰነድ ሽያጭ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ መጋቢት አንድ እስከ መጋቢት 12 ድረስ ባሉ ቀናቶች የሚከናወን መሆኑም ተጠቁሟል። በሌላው መረጃችን ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉም በትክክል ቅናሽ ስለመደረጉ የሚያመለክት መረጃ ያላቀረቡት ላይ እርምጃ ተወስዷል ሲል የአዲስ አበባ ንግድና ቢሮ አስታውቋል። ባለፉት ሰባት ወራቶች አሳሳች ማስታወቂያ በተጠቀሙ 1148 ነጋዴዎች ላይ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል። እርምጃ ከተወሰደባቸው ነጋዴዎች መካከል በተለይ ታላቅ የበዓል ቅናሽ የሚሉ የወረቀ ወረቀትና የባነር ማስታወቂያዎችን ለጥፈው የእቃዎቹን የቀድሞ ዋጋቸው ያልጻፉ፣ ቅናሹ ምን ያህል እንደሆነና ለምን ያህል ጊዜ እንደሚቆይ ያልገለጹ ይገኙበታል ተብሏል። በቢሮው የሸማቾች መብት ጥበቃ ዳይሬክተር እንደተናገሩት ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉም በትክክል ቅናሽ ስለመደረጉ የሚያመለክት መረጃ ያላቀረቡት ላይ እርምጃ መውሰዱን ለአሃዱ ሬዲዮ ገልጸዋል። ቢሮው ከወሰዳቸው እርምጃዎች መካከል ለመከላከል የህግ ተጠያቂነት፣ የገንዘብ ቅጣት፣ የንግድ ፍቃድ ስረዛና ሌሎችም የሚገኙበት ሲሆን ማስጠንቀቂያ የተሰጣቸውም ድርጅቶችም ይገኙበታል ተብሏል። መረጃው የአሃዱ ሬዲዮ ነው። በሌላው መረጃችን የአዲስ አበባ ከተማ አስተዳደር ጤና ቢሮ በስሩ ባሉ ሆስፒታሎች ጠቅላላ ሐኪሞችን አወዳድሮ በውስጥ ዝውውር ለማሰራት ይፈልጋል ተብሏል። መስፈርቱ ምንድነው ካላችሁን፣ ተወዳዳሪዎች ለምዝገባ ሲመጡ የትምህርት ማስረጃና የታደሰ የሙያ ፈቃድ ማቅረብ ይጠበቅባቸዋል ተብሏል። አመልካቾች ከሚሰሩበት መስሪያ ቤት በተቋሙ ኃላፊ የተፈረመ የዝውውር ስምምነት ደብዳቤና የስራ ልምድ ደረጃ እንዲሁም ደሞዝ የሚጠቅስ ደብዳቤ ማቅረብ ይጠበቅባቸዋል ተብሏል። ቋሚ ያልሆነ ሰራተኛ መወዳደር አይችልም። መቼ ማመልከት ይቻላል? ቃላችሁን ደግሞ ይህ ማስታወቂያ ከወጣበት ቀን ጀምሮ አራት ቀን አየር ላይ ውሎ እስከ መጋቢት 8 2017 ምዝገባ ይካሄዳል ተብሏል። ከተጠቀሰው ቀን ውጭ የሚመጡ ተመዝጋቢዎችን እንደማያስተናግድ ቢሮው ገልጿል። የት ነው ማመልከት የሚቻለው ለምትሉን ደግሞ አመልካቶች ፒያሳ የኢትዮጵያ ስታስቲክስ አገልግሎት ጎን የመንግስት ሰራተኞች ማህበራዊ ዋስትና ህንፃ በሚገኘው ሰባተኛ ፎቅ የሰው ሀብት ስራ አመራርና ልማት ዳይሬክቶሬት ማመልከት ይቻላል ተብሏል። ውድ የቻናላችን ቤተሰቦች የዛሬው የቢዝነስ መረጃችን ይህንን ይመስል ነበር። ለቻናላችን አዲስ ከሆኑ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን እያልን መልካም ጊዜ የተመኘን።